ነፍሰ ጡር አይደለሁ። ስለምንድን ነው የምታወራው? አንቺ ተረገምሽ። ልጄ ምን አድርገሽው ነው? ልቀቅ። ምን ልጅ የሚባል ነገር የለም። ሲጀመር ስህተት ነበር። እኔ እርጉዝ አይደለሁ። በስም ስህተት ነበር። አርግዘሻል አላሉ? ከዚህ በኋላ እናንተ ምንም የሚያገናኘን ነገር የለም። ለዛ ለተረገመ ልጅ ብለሽ ልጄን አስወደድሽው አይደለ? ሆነ ልጄን አስወገደሽው ከሆነ ግን ከዚህ በኋላ ትልቁ ጠላትሽ እኔ። ጊዜ የለንም። ወዲም እየገፋ ነው። ጽንሱም እያደገ ነው። ይገባኛል ውዴ በቅርቡ ሁሉም ነገር ተስተካክሎ አብረን እንደምንኖር ቃል ገባልሻለሁ። እና ከሌላ ወንድ ጋር የማገጠችበትን ሴት ያግባ እያልከኝ ነው? በላይ ላይ አልማገጠችብኝም ካለ እኛ ምን ማድረግ እንችላለን? እኔ ልጅቷ ፍላጎት ምን እንደሆነ በደንብ ጠንቅቄ አውቀዋለሁ። ምንድን ነው ፍላጎቷ? ገንዘብ ነው። የልጃችን ተዝቁ ማያልቃት። አሁን ከቤት ይውጣ። ደኔ የተስተካከለውን ህይወቴን የማበላሸት አላማ እንዲ ያለ ማለት አባቱ ናውምን እንዳገባ ሳይስማማ አይቀርም። ስለዚህ ከአንተ ጋር ጣራት የሚሆንበት ምንም ምክንያት የለም። ስለዚህ ወደ ሀብቱ እየተጠጋሽ ነው ማለት ነው። ታስታውሻለሽ? ግን ይህን እቅድ እኮ ብቻሽን አለ የሚወጣሽ። ከድሮም ጀምሮ ቢሆንም እኮ የናውምን ሀብት በጋራ ስንመኘው ነበር። አለ የማይሆን ነገር አታውራ። እስኪ ንገሪኝ፣ ናውምን አፈቅራሉ ድትይን? አንቺ እኮ ገንዘብን እንጂ ሰው ለማፍቀር አልተፈጠርሽም። እና አንተ ብቻ ናፍቃሪ። አሁን በል ከቤት እንጣለ ልቀቀኝ ባከሩ እርግጠኛ ነሽ። ቆይ እንዴት አይነት ሴት አድርገህ ብታስበኝ ነው ከዚህ በኋላ አንተን የማፈቅር ይመስላል ይሄን ነገር እንደ አዲስ ብናድሶ አይሻል እንዲህ እንዴ በቀላሉ እኮ አይሆንም የዞራ ምራ ከዛ ፊት አለ ቪዲዮ የምን ቪዲዮ

በእርግጥ ይሄንን ነገር ናሆም አላየውም። ኑሃሚ ነች ሄዳ የነገረችውና እሱ አሁን ደግሞ ኤሚን እንደዚህ በጥፊ እየመታት ድጋሜ ከእሱ ጋር እንዳላየሽ ብሎ እሷን እያስጠነቀቃት ያለው ማለት ነው። ኤርሚያስ ደግሞ ይሄንን ነገር አውቆ ነው እዛ ጋ ኑሃሚን እንድታይ ና እሷን ለማናደድ የሚሆን ባይታወቅም ግን ይሄንን ነገር እሷ በስነ ስርዓት እንድታይ አድርጎ ነው ማለት ነው። ኑሃሚን ደግሞ ከዚህ በፊትም ኤርሚያስን አስጠንቅቀው ነበር። ደጋግማ ከኤሚ ጋር ስታየው ልጅቷን ተዋት፣ ልጅቷ ትማርበት ገና ልጅ ነች፣ እሷን ደግሞ ሌላ ነገር አታድርጋት ብላ አስጠንቅቃው ነበር እና አሁን ደግሞ እነሱ መኪና ውስጥ ሲሳሳሙ ይሄን ነገር አይታ በጣም ደንግጣ ነበር። ወዲያው ደግሞ ሄዳ ለናሆም ነግራው መሆን አለበት። ናሆም ለዛ ነው በዚህ ልክ ተናዶ ድጋሜ እሱ ጋር እንዳደርሽ ለምንድነው እንደዚህ የምታደረጊ ብሎ እሷን በጥፊ የመታት ወደ ቤት ይዟት የመጣው ማለት ነው። ይሄ ነገር ደግሞ ለይኩንንም ዝናሽን በጣም አስደንግጧቸዋል። ይሄንን ነገር ቢሰሙ ደግሞ ኤሚ ላይ ምን ሊያደርጉ እንደሚችሉ ወይ ደግሞ ከዚህ በፊትም ለይኩን ሲያወራው እንደነበረው ይሄ ልጅ ለህግ አሳልፌ ሰጣለሁ እንዳለው ምናልባትም ኤርሚያስን ከዚህ በኋላ ሊከስ ሰው ይችላል ማለት ነው። በተለይ እሱ ኑሐሚንን መንገድ ላይ ጠብቆ ሲያስቸግራት እሷን አልተዋት ሲላት ተሰማን ሲያማክሮ ነበር ወይ ካልሆነ ይሄ ልጅ ለህግ አሳልፈን እንስጠው እንዴ ሲል ነበርና አሁን ደግሞ እቤቱ ድረስ መጥቶ ከኤሚ ጋር ሌላ ነገር ሲጀምር ደግሞ ለይኩን በእርግጠኝነት ኤርሚያስን ወደ ህግ ቦታ ሄዶ ሊከሰው ይችላል ማለት ነው። ኤርሚያስ እንደውም ሌላ ነገር አስቦ ነበር ከኤሚ ጋ ከአንቺ እውነተኛ ፍቅርን ያዘኝ አሁን ላይ የምፈልገው እንደውም ለምን ወደ ቤት ሾስደሽ ከቤተሰቦች ጋር አታስተዋውቅኝም ብሏት ነበር። ይሄ ነገር ኤሚን በጣም አስደንግጧት ነበር እዛ ይዛው ብትሄድና ይሄ ፍቅረኛዬ ነው ብላ ከቤተሰቦቿ ጋር ብታስተዋውቅ የሚፈጠረውን ነገር በደንብ ስለምታውቅ ማለት ነው። ያው ቤተሰቡ እንዳለ ኤርሚያስን በደንብ አሳምሮ ስለሚያውቁት ማለት ነው። ዳግምም አለ ኤርሚያስ ከዳግም ጋር ጥል ነው እዛ ጋር ናሆም ያውቀዋል ለይኩንና ዝናሽ ራሱ ስለ ኤርሚያስ በደንብ ስለሚያውቁ በጭራሽ ይሄንን ነገር ሊቀበሉ ስለማይችሉ ያንን ነገር ስለምታቅ ነው የሚዚጋ ጋር በጣም የደነገጠችውና የጮችበት ማለት ነው። ኤርሚያስ አሁን ላይ በኑሐሚን በጣም ተናዷል። በተለይ ደግሞ እሷ እርግዝና የሚባል ነገር የለም ከመጀመሪያው ነው እርግዝና አልተፈጠረም በስም ስህተት ነው እኔን አርግዘሻል ያሉኝ፣ ብላ ያን ነገር ስትነግሮ፣ ኤርሚያስ ግን ሊያምናት አልቻለም። ወይ እኔን ለማናደድ እየዋሸሽኝ ነው፣ ወይ ደግሞ እርግዝናውን ከናሆም ጋር ለመሆን ብለሽ ነው ልጄን የገደልሽው፣ ልጄን አስወረድሽው፣ ብሎ እሷ ላይ በጣም ተናዶ ነበር። እዚህ ጋር ኑሐሚን ደግሞ ያለችው ይህን ነገር ካላመንክ ወደ ሕክምና ቦታ ወስደህ ልታስመረምረኝ ትችላለህ፣ ብለዋለችና ኤርሚያስ ደግሞ ሊያምናት አልቻለም። እውነትም ለዛ ሰውዬ ብለሽ ልጄን ገለሽ ከሆነ ከዚህ በኋላ ጠላትሽ የምሆነው እኔ ነኝ ብሏታል። ለዛም ነው አሁን እዚህ ጋር ኤሚን ሲስማት መኪና ውስጥ ይህን ነገር እሷ እንድታይ የፈለጎ ማለት ነው። እሱ ያው አሁንም ድረስ የሚያስበው ከዚህ በፊት ኑሐሚን ለተሰማ ስትነግረው ናሆምን አፍቅሬዋለሁ ብላ በአፏ ስትናገር ያንን ነገር ሰምቷል እና አሁን እዚህ ጋር ልጁን ያስወረደችው ወይ ደግሞ እርግዝናው ተፈጥሮ ልጁን ከናሆም ጋር ለመሆን ብላን ያስወረደችው የሚለው ነው። እዚህ ጋር በዚህ ልክ በጣም ያናደደው እና ናሆምን እራሱ አልተወውም። ኑሐሚን ለሱ ብላ ነው ልጄን የገደለችው ብሎ አምራን ጋር ሄዶ ራሱ ሲጮባት የነበረው ማለት ነው። ሌላው ነገር ደግሞ ስለ ናሆም እና ስለ አምራን ጋ ብቻ ዝናሽ በስተመጨረሻ የምታረገውን ስታጣ አሁን ላይ የተቀበለች ይመስላል። ይሄንን ነገር ደግሞ ያደረገችው በሌይኩን ግፊት ነው። ሌይኩን መጀመሪያ ላይ አይፈልጋትም ነበር። እሷ ከልጁ ጋር ተጋብታ የዛ ቤት ምራቱና እንድትመጣ አይፈልግም ነበር ግን ደግሞ እዚህ ጋር ናሆም ከሷ ውጭ ሌላ ሴት ማንም አላገባም። እናም ደግሞ ልጅም በሆዷ ይዛለች የፈለገ ነገር ቢሆን የእናንተ ውሳኔ ምንም ይሁን ምን እኔ እሷ ነው ማገባት ብሎ እዚህ ጋር አስረግጦ ሲነግራቸውም ሌይኩን ደግሞ እዚህ ጋር ምንም ነገር ማድረግ እንደማይችሉ ሲያቅኑ ነው እዛ ጋር ዝናሽን እኔም እኮ ልጅቷን አልፈልጋትም፣ ግን ደግሞ ልጃችን እሷን ወዶ ከሷ ውጭ አላገባም ካለ ምን ማድረግ እንችላለን ብሎት፣ ዝናሽን በስንት መከራ ያሳመናት ማለት ነው። ዝናሽ ደግሞ አምራንን በደንብ አድርጋት ተረርታታለች። ያቺ ልጅ እኮ ልጃችንን ማግባት የምትፈልገው እውነት አፍቅራው ከሱ ጋር ለመሆን እዚህ ቤት መራቶና ለመግባት ሳይሆን የልጃችንን ሀብት ፈልጋ ነው ብላ በደንብ አምራንን ተረርታታለች። አምራን ደግሞ እውነትም ናሆምን የምታገባው ለዛ ብላ ነው። ኤርሚያስ ራሱ ይሄንን ነገር በደንብ ያውቃል። እናም ደግሞ ኤርሚያስ ከዚህ በፊት እሷን ደህና አድርጎ አጥምዷታል ማለት ነው። ያው የአምራንን አመለካከት ወይ ደግሞ ወደፊት ምን ልታረግ እንደምትችል በደንብ ስለሚያውቅ እዛጋ እዛ እሷን ቪዲዮ ቀርጾ በእጁ ያስገባው ማለት ነው። አሁን ላይ እሱ እያለት ያለው እሷ እንደውም የናሆም አባት የእኛን ጋብቻ ፈቅዷል፣ ስለዚህ ከናሆም ጋር ልንጋባ ነው የሚለውን ነገር ስትነግረው ከዛም በኋላ ይሄ ልጅ ካገባች እኔን ዞር ብላ አታየኝም እኔ ከሁለት ያጣ እሆናለሁ። ከዛ ጋር የኑሐሚን ነገር ተበላሸ እዚህ ጋር ደግሞ ከአምራን ጋር ያለው ነገር እንዲበላሽብኝ አልፈልግም በሚለው ከዚህ በፊት እንደነበረው ከሷ የሆነ ገንዘብ እንደሚያገኝ የገቢ ምንጩ እንድትሆን አምራን በዛ መንገድ እንድትቀጥል ይፈልጋል ማለት ነው። ይህንንም እቅድ ያወጣ ነው አብረንን ብሏል ማለት ነው። ያው ከመጀመሪያ ጀምሮ ናሆምን ያጠመዱት ይሄንን እቅድ የዘረጉት አብሮ ስለሆነ ማለት ነው። አምራን ደግሞ አሁን ላይ ያንን ነገር አትፈልግም። ከኤርሚያስ ጋር ያለው ነገር ለአንዴና ለመጨረሻ ጊዜ እዛው ቆሞ እሷ ከናሆም ጋር ያላትን ትዳር መቀጠል ነው የምትፈልገው። ኤርሚያስ ደግሞ እዚህ ጋር ደህና ቪዲዮ ቀርጿት በዚህ እንደሚያስፈራራትና ይሄን ቪዲዮ ደግሞ አሳልፎ ወይ ለናሆም ቤተሰቦች ወይ ደግሞ እዚህ ጋር ለናሆምም አሳልፎ ሊሰጥ እንደሚችል ስታቅ አምራን በጣም ተናዳለች ማለት ነው። አሁን ላይ ምንም ነገር ማድረግ አችልም። እዚህ ጋር ኤርሚያስ ያለውን ነገር እሺ ብላ መቀበል ነው እንጂ አይሆንም ን ከፈለክ ላክላቸው ብትል ይሄ ቪዲዮ ደግሞ ዝናሽ ጋር ወይ ደግሞ ለይኩን ጋር ቢደርስ ያንን ነገር በጭራሽ አይፈቅዱ ማለት ነው። ናሆም ራሱ ይሄንን ነገር ቢያይ በአንዴ ነው ሀሳቡን የሚቀይረው። ከዚህ በፊትም ይቅርታ ከማድረጉ በፊት ሲላት የነበረው የኔና የአንቺ ነገር ለአንዴና ለመጨረሻ ጊዜ አብቅቷል፣ ልጄን ውለጂና ለልጄ የሚያስፈልገውን ነገር ሁሉ አሟላለሁ፣ ስለ አንቺ ነገር ግን አይመለከተኝም ሲላት ነበርና አሁን ደግሞ ይሄ ቪዲዮ ቢደርሰው ያንን ነገር በዛው ነው የሚቀጥልበት እንጂ ከአምራን ጋር እንጋባለን፣ ከአምራን ጋር አንድ ላይ እንሆናለን አይልም ማለት ነው ያው ላይ ለይኩን ስለተስማማ፣ እንደውም ሽማግሌ ስለመላክ እያሰቡ ነው። የአምራን አክስት ጋር ሽማግሌ እንልካለን ብሎ ያንን ነገር ናሆ መጥቶ ለአምራን ነግሯል። ና እዚህ ጋር ደግሞ ኤርሚያስ አምራንን በቪዲዮ ሲያስፈራራት፣ አምራን ምንም አማራጭ አይኖራትም ከመስማማት ውጭ ማለት ነው። ሌላው ነገር ደግሞ የገነትና የኤድን ራስ ወዳድነት አሁንም እንደቀጠለ ነው። እነሱ ያንን ቤት ነው የሚፈልጉት። አሁን ላይ እነሱን እያሳሰባቸው ወይ ደግሞ እያስጨነቃቸው ያለው በተለይ ኤደንን ሌኩን ለተሰማ ቤቱን ሊገዛለት እንደሆነ ያንን ነገር እርግጠኛ ሆኖ አውቋል። ግን ደግሞ አሁን ላይ እነሱን ያሳሰባቸው የቤቱ ካርታ በማን ስም ነው የሚሆነው የሚለው ነገር በጣም አስጨንቋቸዋል። እነሱ የፈለጉት እዚህ ጋር እንደውም ቤቱ በእነሱ ስም እንዲሆን ሳይፈልጉ አይቀርም። ይሄንን ነገር ደጋግማ ኤደን እናቷን እየጨቀጨቀቻት ነው። እንደምንም ብለሽ በቤቱ ስም ውስጥ ያንቺም ድርሻ እንዲኖር አድርጊ፣ ነገም አውጥቶ ጎዳና ላይ ይጥሉናል ብላ ደጋግማ ይሄንን ነገር እናቷ ያላሰበችውን ነገር እሷ ላይ እየጫረችባት ነው ማለት ነው። እንደውም ዛሬ ስትል የነበረው ሰውየው እኮ ምንም አልታመመም እግሩ ብቻ ነው ማይሰራው እንጂ ለምን ለሕክምና ለይኩን እዛ ጋር ተሰማ ን ወደ ውጭ ወስዶ ሊያሳክሙ ስለሆነ ለዛ ህክምና የሚወጣ ወጪ ለምለኛ አይሰጥንም ብላ ተሰማ እንደዚሁ ዊልቸር ላይ እንዳለ እንደዚሁ እንዲቀጥል ፈልጋለች ማለት ነው። ገነት ደግሞ ይሄን ነገር አውቃ ልጇን ትቆጣለች እንጂ ያን ያክል አስረግጣ ይሄን ነገር ማሰብ እንዳሌለባት ወይ ደግሞ አርፋ እንድትቀመጥ እያደረገቻት አይደለም። ሁለቱም ያው አውቆ እያስመሰሉ ነው እንጂ ተንኮላቸውን እየቀጠሉበት ነው ማለት ነው። ምናልባት አይታወቅም፣ እዛ ጋር ይሄንን ሀሳብ ለተሰማ ነግሮ ራሱ ተሰማ ያው አምኗቸው ቤቱ በቃ በእናንተ ሱሚሆን ችግር የለውም ካላመናችሁ ቢላቸው ራሱ ነገ ደግሞ እነሱ ተሰማንና ኑሐሚንን ከዛ ቤት ማባረራቸው አይቀርም ማለት ነው። በፊት ጎዳና ላይ ይኖሩ የነበረው ማደሪያ አቶ እዛ መንገድ ላይ ሲቸገሩ የነበረው አሁን ደግሞ ማረፊያ አግኝቶ እንደ በፊቱ እንደ ቤተሰብ አንድ ላይ መኖር ሲጀምሩ እነሱ ደግሞ እያሰቡ ያሉት ቤቱ በማን ስም ነው የሚሆኑ ለምንድ ነው በእኛ ስም የማይሆኑ የሚለው ያንን ነገር እያሰቡ ነው ማለት ነው። ይሄ ነገር ደግሞ እንደ በፊቱ አሁንም ሄዶ እነሱን ዋጋ ማስከፈሉ አይቀርም ማለት ነው። አሁን ላይ ተሰማም ኑሃሚም ስለ ሁለቱ ምንም የሚያውቁት ነገር የለም። ስለ ሁለቱ ማስመሰል ደግሞ ሁለቱ የሚያስቡትን የሚያወሩትን ተንኮል አልደረሱበትምና ና ምናልባት አይታወቅም፣ አንድ ቀን እንዲሁ ተደብቆ ሲያወሩ ወይ ተሰማ ይሰማቸዋል፣ ወይ ደግሞ ኑሐሚን ተሰማቸውና የእነሱን ክፋት የነሱን ተንኮል ካወቁባቸው ከዛ ቤት አውጥቶ እነሱን ማባረራቸው አይቀርም ማለት ነው። እነሱ ግን እዚህ ጋ አርፎ ሊቀመጡ አልቻሉም። ዝናሽም በዛ በኩል ካይ ነው ከሌኩን ጋር ያለው እርቅ እንዲፈጠር ነው እንጂ እዚህ ጋ እውነት ለኑሐሚን ይቅርታ አድርጋለት ወይ ደግሞ ተንኮሏን ትታ አሁን ላይ ተቀይራ ጥሩ ሰው ሆና አይደለም። ለዛም ነው አሁን እንደውም ሌኩን ሲነግራቸው እነተሰማ ቤት ራት ተጋብዝናል የራት ግብዣ ለምን እዛ አንሄድም? ሲላት እሷ ደግሞ እዚህ ጋ ይሄንን ነገር እንደማትቀበል እየነገረች ያለችው ማለት ነው። እውነት እዛ ጋር ለሌይኩን በነገረችው ልክ ብትቀየርና ጥሩ ሰው ብትሆን እዚ ጋ ደግሞ ሌይኩን እነተሰማ ቤት እራት እንሂድ፣ የቤተሰብ ፍቅር በመሃላችን እንዲፈጠር እፈልጋለሁ፣ እዛ ሄደን ተጫዋውተን እንመጣለን ሲላት እዚ ጋር ይሄንን ሀሳብ እምቢ ያትለውም ነበር። እሷ ደግሞ ይሄንን ነገር እንደማትቀበለውና እኔ እዛ ቤት መሄድ አልፈልግም፣ አንተ ከፈለክ መሄድ ትችላለህ ብላ አሁንም የሆነ ቅሬታ ውስጧ እንዳለና ለኑሐሚንና ለተሰማ ጥላቻ እንዳላት እያሳየች ነው። ለይኮን ደግሞ ይሄ ነገር ገብቶታል። አሁንም ለነሱ ያለች ጥላቻ እንደቀጠለ ነው ብሎ ይሄንን ነገር እየነገራት ነው። ግን ደግሞ እሷ እያለች ያለችው እኔ ተቀይሬያለሁ፣ ግን ደግሞ እዛ ቤት መሄድ አልፈልግም ብላ ይሄንን ነገር እያለች ነው ማለት ነው።